የዛሬ ታሪካችን እንደ አውሮፓውያን አቆጣጠር በ1990 ዓመተ ምህረት በቺሊ ውስጥ የተፈጸመ እውነተኛ ታሪክ ነው። የወታደራዊ መንግስቱ ማብቂያ አካባቢ ብዙ ሰዎች ሳንቲያጎ በሚገኘው እስር ቤት ውስጥ ታፍሰው ይታሰሩ ነበር። ፖሊሶቹ ታሳሪዎቹን እንደ ወንጀለኛ ይቆጥሯቸውና የከፋ በደሎችን ያደርሱባቸዋል። የእዙ ጀኔራል አንድራሬ ሲበዛ ጨካኝና አረመኔ ሰው ሲሆን እስረኞቹን በራሱ መንገድ ለማስተማር ይፈልጋል። ኢንስፔክተር ብራውሊዮ ደግሞ እስረኞቹን ሰብስቦ ከዛሬ ጀምሮ ምን አይነት ሕይወት በእስር ቤቱ እንደሚጠብቃቸው እያስረዳቸው እንመለከታለን። በአሸባሪነት ስለተከሰሱ በጥብቅ ቁጥጥር እንደሚደረግባቸውና ማንኛውንም የሐሰት ወሬ የሚነዙ ከሆነ የሞት ቅጣት እንደሚጠብቃቸው አስጠንቅቋቸው ይሄዳል። ይህ በእንዲህ እንዳለ አንድ ሊዮን በተባለ ሰው የሚመራ አምስት አባላትን የያዘ የእስረኞች ግሩፕ አንድ ሐሳብ ያመነጫሉ፣ ከእስር ቤቱ ማምለጥ ዛሬ ደግሞ ታሳሪዎቹ ክፍሎቻቸውን የሚመርጡበት ቀን ነው። በሌላ በኩል አምስቱ እስረኞች ደግሞ የማምለጥ እቅዳቸውን የሚጀምሩበት ቀን ሊሆን በፍጥነት በመሄድ አንደኛ ፎቅ ላይ የሚገኘውን ክፍል አምሳ ውስጥ ይገባል። እንደ እቅዳቸው ከሆነ በዚህ ክፍል ውስጥ አንድ ለማምለጥ የሚረዳቸው ከውጩ ዓለም ጋር የሚያገናኛቸው የታችኛው ክፍል ስለነበረ ነው። ይሁን እንጂ ይህ ክፍል ቀድሞ በመያዙ ለመቀየር ይገድዳሉ። በዚህ መሠረትም ከጎን ያለውን ክፍል አምሳ አንድን ይይዛሉ ክፍል 51 ማምለጫ ቀዳዳውን ለማግኘት አስቸጋሪ ቢሆንም ለግሩፑ ግን ብዙ የሚያስጨንቃቸው ነገር ከፊታቸው ስላለ ግድም አልሰጣቸውም። አሁን እስረኞቹ የእስር ቤቱን ኑሮ ጀምረዋል። አንዳንዱ የሚወደውን ሥራ አናጺነት፣ ምግብ ማብሰል፣ መስፈን የመሳሰሉትን ያከናውናል። ቀጥሎ በእረፍት ጊዜያቸው ሊዮን ራፋኤልና ጀርመን ስለ እቅዳቸው ይወያያሉ። ሊዮን አርክቴክትና የእቅዳቸው ዋና አቀናባሪ ነው። እንዲሁም ከአጥሩ ግንብ ትንሽ ሜትር ራቅ ብሎ በዘንባባ ዛፎች የተሸፈነ ወንዝ እንዳለም ያውቃል። ከዚያም ከታች ለመቆፈር ያሰቡትንም ቦይ ርቀት በእርምጃቸው በመጠቀም ይለኩታል። እያንዳንዳቸው ሁለት እርምጃዎችን እስከ አምስት ጫማ በመገመት ርቀቱን ያስተውሉታል። በዚህ መሰረትም የሚቆፍሩት ማምለጫ ቦይ 70 ሜትር ርቀት እንዳለው ይረዳሉ። ይህ ማለት ደግሞ ቦዩን ለመቆፈር እስከ 60 ቶን የሚደርስ አፈር ማውጣት ይጠበቅባቸዋል። ሌላው ጥያቄ ደግሞ የቆፈሩትን አፈር ጠባቂዎቹ ሳይመለከቱ ወዴት ያደርጉታል የሚለው ነበር። በሌላ በኩል ሦስቱ እየተወያዩ እያለ አንድ ፓውሎ የተባለ እስረኛ ከሩቅ ይመለከታቸውና ወደ ራፋኤል በመሄድ ምንም ሞከራችሁ ምንም እኔንም አካቱኝ ይላቸዋል። በዚህ ጊዜ ሦስቱም ያምኑትና ወደ ግሩፕ ይቀላቅሉታል። በቀጣዩ ትዕይንት የቦዩ መግቢያ ነው ብለው ባሰቡበት የታችኛው ወለል አንዱ የእስረኞች ክፍል ውስጥ ይገባሉ። ግድግዳውንም በመብሳት ማምለጫ ቦዩን ለመጀመር የወሰኑና ነገር ግን ሥራ በሚያቆሙበት ጊዜ ምንም ጥርጣሬ ሊያመጣ በማይችል መልኩ መልሶ እንደነበረ መዘጋት ስላለበት የግርግዳውን ፍራሽ በመጠቀም ብሎክ ለማዘጋጀት ይወስናሉ። ቀጥሎ ሊዮ አፈሩን የት መደበቅ እንዳለበት ሲያስብ ከታሳሪዎቹ አንዱ ጊታሪስት ሀብሳን መቶለት መፍቻ ይሰጠዋል። እንደ ውለታም ተቆጥሮለት ጊታሪስቱ ጉሩፑን ይቀላቀላል። ቀጥሎ ሊዮ ወደ ሁለተኛው ፎቅ በመሄድ ጣራውን በመፍቻው በመቆርቆር አራት ማዕዘን የሆነ ቀዳዳ በቀጣዮቹ ቀናቱ ውስጥ ለመፍጠር ይሞክራል። አሁን ከክፍሉ የሚወጣውን ድምፅ በቻሉት መጠን እንዳይሰማ ማድረግ አለባቸው። ለዚህ ሲባልም ጊታሪስቱ ደጅ ላይ በመቆም ጮክ ያለ ድምፅ በማውጣት እየዘፈነ ከውስጥ የሚወጣውን ድምፅ ለማጥፋት ይሞክራል። በመጨረሻም ከብዙ ትግል በኋላ የሲሚንቶ ፍርስራሽ ከጣራው ላይ በመውደቅ ክፍሉን ያቆሸሸዋል። ሊሆን እንቁላልና የሸክላ ድንጋይ ይዘው እንዲመጡ ሌሎቹን ያዛቸውና እነዚህንም በመደባለቅ ብሎክ ሰርቶ የቀዳዳውን መድፈኛ ለመስራት ይተጋል። ቀጥሎ የቡድኑ አባሎቹ ሥራ ተከፋፍለው መስራት ይጀምራሉ። ነገር ግን ወዲያው ጊታሪስቱ የእስር ቤቱ ጠባቂዎች ድንገተኛ ፍተሻ ለማድረግ እየመጡ እንደሆነ በዘፈን መልክ ይነግራቸዋል። በዚያው ሰዓትም ሊዮን ደግሞ የቆረቆሮን የጣራ ውስጥ ይመለከትና ከጣራው በላይ ያለው ቦታ የትኛውን ማፈር መሸከም እንደሚችል ያስተውልና ይደሰታል። ከዚያም ያዘጋጁትን ብሉክ ወዲያው ሳይደረስባቸው ቀዳዳውን ይደፍኑበትና እላዩ ላይ ራቁትን ያለች ሴት ፖስተር ይለጥፉበታል። ጥበቃዎቹ ደርሰው ክፍሉን ቼክ ሲያደርጉት ፖስተሩን ብዙም ትኩረት አልሰጡትም ነበር። ይሁን እንጂ አንዱ ፖሊስ ፖስተሩን ለማንሳት አስቦ ነገር ግን ያመነታና ትቶት ይሄዳል። አሁን ታሳሪዎቹ ከታሰሩ 34ኛ ቀን ላይ እንገኛለን። ዛሬ ደግሞ የጠያቂዎች ቀን ነው፤ ዘመድ አዝመር ተገናኝቶ የተወሰነ ጊዜ እንዲያሳልፉ የሚፈቀድበት ጊዜ። ራፋኤል ከሚስቱ ጋር ጊዜ ለማሳለፍ ጓጉቶ ነበር፣ ነገር ግን ልጆቹን ባለማምጣቷ ክርክር ይነሳና ይጣላሉ። ከዘመድ ጥየቃው በኋላም አምስቱ እስረኞች ጠባቂዎቹ እንኳን ቢያዩት የማያስታውቅ የተስተካከለ የቀዳዳ መዝጊያ የእንጨት ሳጥንና ሲሚንቶ በማድረግ ብሎኬት ያዘጋጃሉ። ልክ ብሎኬቱን እንደጨረሱ የማምለጫ ቦዩ መጀመሪያ ነው ብሎ ያሰቡት ቦታ ላይ መቆፈር ይጀምራሉ። አሁን እስር ቤቱ በሲሚንቶና ፍርስራሾች ይቆሸሻል። በዚህ መሃል ኢንስፔክተሩ እንደመጣ መረጃ ይደርሳቸዋል። እነሱም በፍጥነት ነገሮችን በማስተካከል ምንም እንዳልተፈጠረ ለማስመሰል ይሞክራሉ። ደግነቱ ደግሞ አብሮት የነበረው ጠባቂው ክፍሉን ብዙም ሳይመለከተው ወጥቶ ይሄዳል። ቀጥሎ ምንም ድምፅ እንዳይወጣ ሊሆን ሬዲዮኑን በከፍተኛ ድምፅ በመክፈት ግድግዳውን ማፍረሱን ይቀጥላል። ከዚያም ለመዝጊያው ያህል ካደረሰው በኋላ ብሎኬቱን አምጥተው ይገጥሙትና ምንም እንደማያስታውቅ ይመለከታሉ። የቀረውን አፈር ደግሞ በቦርሳ እያደረጉ ወደ ክፍል 151 በማውጣት ባዘጋጁት ቀዳዳ በኩል አፈሩን ያስወግዳሉ። በዚህ ክፍል ጥበቃዎቹ ምን እየተከናወነ እንደሆነ ለማወቅ ዕድላቸው ጠባብ ነው። እስረኞቹም ይህን ክንውን ለተወሰኑ ቀናት ያደርጉታል። ጊታሪስቱ እስረኛ ደግሞ ማን ምን እያደረገ እንደሆነ ደጅ ላይ ሆኖ እየዘፈነ ይከታተላል። ሌሎቹ አራቶቹ ደግሞ ግድግዳውን እየቆፈሩ ቦዩን እየሰሩ ነው። የሚወጣው አፈር ደግሞ በየቀኑ በተለያየ ቦርሳ ተደርጎ ወደ ላይኛው ክፍል ለመወገድ ይወሰዳል። ሥራውን ሲያቆሙ ደግሞ ባዘጋጁት ብሎኬቶች ቀዳዳዎቹን ይደፍኗቸውና እንደነበሩ ያስመስሏቸዋል። ግሩፖቹ እስር ቤት ውስጥ የሚደረጉ ማህበራዊ ጉዳዮች ላይ ሁሌም በንቃት ይሳተፋሉ። ይህም ምንም እንዳይጠረጠሩ ረድቷቸዋል። ነገር ግን አንድ ኦስካር የተባለ እስረኛ ሁሌ በተመሳሳይ ሁኔታ የሚያደርጉትን ድርጊቶች ተመልክቶ አንዳች ነገር ይጠረጥራል። በሰባተኛው ቀን ሊዮን ምን ያህል እንደቆፈሩ ሼክ ሲያደርግ በጣም ይናደዳል። ምክንያቱም የፈለጉትን ያህል ርቀት አልተጓዙም ነበር። በዚህ አያያዛቸው ቆፍሮ ለመጨረስ አመታትን ሊወስድባቸው እንደሚችልና በመዓልም የመያዝ እድላቸው ሰፊ እንደሆነ ይረዱና የእሱ ኃይል መጨመር እንዳለባቸው ሊሆን ያስባል። በሌላኛው ቀን ደግሞ ጀርመን አፈር የሚያስወግዱበት ቀን የእሱ ተራ ስለነበረ እንዲያው እያደረገ ነበር ነገር ግን አንድ ጥበቃ ያስቆመውና በቦርሳ ውስጥ ምን እንደያዘ ይጠይቀዋል። እሱም በድንጋጤ ሆኖ ከፍቶ ያሳየዋል። ይሁን እንጂ ከአፈሩ ላይ የራሱን ልብሶችና እቃዎች አድርጎ ስለነበረ ምንም አልተገኘበትም። ከዛም ፖሊሱ ወደ ቢሮ ተከትሎት እንዲመጣ ነግሮት ይሄዳል። ጀርመንም ከመከተሉ በፊት ቦርሳውን ጥሎት ይሄዳል። ቢሮ እንደደረሰም ጥበቃው የራቁት ፎቶ በብር እንዲገዛው ይጠይቀዋል። ጀርመን አሁን ይረጋጋል። ምክንያቱም ምንም ከባድ ነገር አልተጠየቀም። በሌላው ትዕይንት ደግሞ ሶስቱ እስረኞች ሬዲዮ እየሰሙ ቁፋሯቸውን ተያይዘውታል። ሬዲዮ የቺሊ ህዝቦች ወታደራዊውን መንግስት ገልብጠው ዲሞክራሲያዊ መንግስት እንደመሰረቱ እየተናገረ ነው። ይሁን እንጂ እስረኞቹ ደስተኛ አይደሉም፣ ምክንያቱም ለእነሱ ዲሞክራሲ የሚባል ነገር የለም። ይልቅ ዜናው የጀመሩትን አጠናክረው እንዲቀጥሉ ይገፋፋቸዋል። እንዲሁም መሪያቸው ከመሰልቸቱ በፊት ከዚህ ማምለጥ ይኖርባቸዋል። በ86ኛው ቀን ሊሆን የሞት ፍርዳቸውን የሚጠባበቁ እስረኞችን ይሰበስብና የሚቆፍሩትን የማምለጫ ቦይ ምን ያህል እንደደረሰ ያሳያቸዋል። ተጨማሪ እቅዳቸውንም ከመንገዱ በፊት ቡድኖቹን ለማገዝ ይስማሙና ወደ ግሩፕ ይቀላቀላሉ። በእስር ቤቱ ውስጥ በምሽት መስራት የሚመረጥ አይደለም፣ ምክንያቱም የቁፋሮ ድምፅ በቀላሉ ሊሰማ ይችላል። ስለዚህ በቀን ለሁለት ሰዓት እያንዳንዱ ሰው በተራ በተራ ቁፋሮን መስራት ይጀምራል። ይሁን እንጂ ምንም እንዳይታወቅባቸው በተለየ ጥንቃቄ ነበር ነገሮቹን የሚያከናውኑት። ለምሳሌ በተቀያየሩ ቁጥር ሰውነታቸውንና ልብሳቸውን ምንጊዜ የሚያጥባሉ። ሌሎቹ ደግሞ ከእስር ቤቱ ክፍሎች ውጭ ሆነው እንደ ማንኛውም እስረኛ በመሆን ደጅ ጥበቃዎቹንና የሚጠራጠሩትን ሰው ይጠባበቃሉ። በሌላ በኩል ደግሞ ስራቸውን ለማቀላጠፍ የመሬትና የላይኛውን ፎቅ የሚያገናኝ ቀዳዳ ይፈጥራሉ። ከዚያም አፈሩን ከውጭ በኩል በስሎ ከመጥፋት ይልቅ በቀዳዳው በኩል እየተቀባበሉ ማስወገድ ይጀምራሉ። በዚህ መሰረትም ስራቸው ይቀላጠፋል። እንዲሁም መዳረሻቸውም የተቃረበም ይመስላል። በዚህ ሁሉ ጊዜ ግን ግሩፖቹ ከተቀሩት እስረኞች ጋር ግንኙነታቸውን አላቋረጡም ነበር። በእረፍት ሰዓታቸው እንደ ምን ጊዜውም ይጫወታሉ፣ ቲቪ ይመለከታሉ። ይህ ደግሞ ምንም እንዳይጠረጥሯቸው አደርጓል። በሌላኛው ቀን ኳስ እየተጫወቱ እያለ ኦስካር ራፋኤልን ምን እያደረጉ እንደሆነ እንደደረሰበት ይነግሯል። ቀጥሎም ቡድኑን መቀላቀል እንደሚፈልግም ያሳውቀዋል። ይሁን እንጂ ኦስካር የራሱ የሚላቸውን ህዝቦች ሲሰልል ተይዞ እስር ቤት እንደገባ መረጃው ይወጣል። ቢሆንም ግን ሊሆን ምንም አይፈጠርም ብሎ በማሰብ ወደ ቡድኑ እንዲቀላቀል ይፈቅድለትና ወደ ስራ ያሰማራዋል። በቀጣዩ ትዕይንት ጀርመን ለራፋኤል ምንም እንኳን አሪፍ ቦይ ቢቆፍሩ ከእስር ቤቱ ውጭ የሚረዳቸው ከሌለ የማምለጥ ሐሳቡ ከባድ እንደሆነ ያስረደዋል። በሌላ በኩል ደግሞ ሳይታሰሩ የቀሩ የፓርቲ ጓዶቻቸውና የአመፅ ተባባሪዎቻቸው በከተማ ውስጥ አሉ። ስለዚህ መልእክት ከላኩላቸው እንደሚረዷቸው በጣም እርግጠኛ ናቸው። በመቶ ሰማንያ ሁለተኛው ቀን የራፋኤል ሚስት እስረኛ በመጠየቂያው ቀን ልትጠይቀው ትመጣለች። ከዚያም ስላቀዱት ነገር ይነግራትና ለፓርቲውም እንድትነግርላቸው ያሳውቃታል። ሚስቱም ለረዥም ጊዜ ታስብበታለች። ቀኑ 205ኛ ላይ ደርሷል። ቁፋሮ እንደ ወትሮ እየተከናወነ ነው። ተረኛው ቆፋሪ ጊታሪስቱ ነበር። ነገር ግን በቅጽበት ሁሉም ፖሊሶች ድንገተኛ ፍተሻ ለማድረግ ወደ እስረኞች ክፍል ይመጣሉ። ሊዮን በፍጥነት በመሄድ በስራ ላይ የነበሩትን ሁሉንም ያስጠነቅቃቸዋል። ይሁን እንጂ ቦታውን ለማጽዳትና ቦይ ውስጥ ያለውን ጊታሪስቱን ለማውጣት ከአስር ደቂቃ በላይ ይወስዳል። ከዚያም የተወሰኑት ከቦይ ውስጥ ለማውጣት ሲረዱት፣ የተቀሩት ደግሞ ፖሊሶቹን እንዳይገቡ ያግዷቸዋል። ቀጥሎ ራፋኤል ፖሊሶቹን በመስደብ የቀለጠ ረብሻ ይፈጥራሉ። በዚህ ጊዜ ጊታሪስቱ ከገባበት ወጥቶ የቦይውንም ቀዳዳ ለመድፈን ጊዜ ያገኛሉ። ክፍሉን ለቆ ሲወጣም እስረኞቹ ተመትተውና እንዲሁም ወደ ውጪ ለቅጣት ወጥተው ነበር። አዛዡ አንድራሪም ራቆታቸውን በፀሐይ እንዲደበደቡ ያስደረጋቸዋል። ይህ ደግሞ ከባድ ቅጣት ነው። በሌላ በኩል ደግሞ የራፋኤል ሚስት ወደ ፓርቲው ዋና መስሪያ ቤት በመሄድ ሁሉንም ነገር ትነግራቸዋለች። ነገር ግን ፓርቲው ያለበት ችግር ሳያንስ ሌላ ጣጣ ውስጥ አንገባን ብለው ለእርዳታ ዝግጁ እንዳልሆኑ ይነግሯታል። ቢሆንም ግን ተስፋ ሳትቆርጥ የተሻለ ሐሳብ ታመጣለች። ቀጥሎ የሊዮንን አባት የጀርመንንና የራፋኤልን የፊት ጓድ ለማግኘት ወደ ቸርችም ትሄዳለች። ከዚያም ተገናኝተው ማንኛውንም እርዳታ ከደጅ እንደሚያደርጉላቸው ይስማማሉ። ትዕይንቱ ወደ ቀን 392 ይቀየርና በቦይ ውስጥ እየቆፈረ የነበረ ሰው በአየር እጥረት ምክንያት ራሱን ይስታል። እንደ ዕድል ሆኖ ጓደኞቹ በፍጥነት ጎትተው ያወጡታል። አሁን ማምለጫ ቦዩ በጣም ርቋል። ይህ ደግሞ በውስጡ ያለው ኦክስጅን በጣም ዝቅተኛ እንዲሆን አድርጎታል። ስለዚህ ይህን ችግር ለመፍታት ከእስረኞች ውስጥ የሚገኝ አናጺን ወደ ቡድኑ ይቀላቅሉታል። ሰውየው አየር ማስገባት የሚችል ቱቦ ነገርና ፋን በመስራት አየር እስከ ውስጥ ድረስ እንዲገባ ለማድረግ ይችላሉ። ቀጥሎ ታሪካችን አንድ ቢጎቴ የተባለ ሰው ያስተዋውቀናል። አዛዡ ቢጎቴን ያስጠራውና ፓኮ ሲጋራ በመስጠት በለዋጩ ደግሞ እስር ቤት ውስጥ ምን እየተካሄደ እንደሆነ እንዲነግሩ ይፈልጋል። በቀጣዩ ቀን ራፋኤል የማምለጫ ቦዩ ወደ ውጪ እንደደረሰ ይረዳና ትንሽ ቀዳዳ በመክፈት ፒንክ ቀለም ያለው ፈሳሽ ወደ ውጪ በመልቀቅ ምልክት ያደርጋል። የራፋኤል ጓደኛም የተቀመጠለትን ምልክት አይቶ ቦታውን አረጋግጦ ይመለሳል። በቀጣዩ እስረኞችን የመጠየቂያ ቀን የሊዮን አባት ለምልክት ያደረጉት ፒንክ ፈሳሽ የቦዩ መጨረሻ ይሆናል ካሉት ቦታ 40 ሜትር እንደሚቀረው ይነግረዋል። ከተወሰነ ቀናት በኋላም ደግሞ በ558ኛው ቀን ከተማዋ በመሬት መንቀጥቀጥ ትመታለች። በደጅ የነበረው ሊዮን በፍጥነት በመሄድ ቦይ ውስጥ የነበረውን ሰው ይረዳዋል። እንደ ዕድል ሆኖ ማንም ሳይጎዳ፣ እንዲሁም ቦዩ ምንም አደጋ ሳይደርስበት ይተርፋል። በሌላ በኩል ሊዮን ከአንድ በዊልቸር ከሚሄድ እስረኛ ጋር መልካም ግንኙነት ይፈጥራል። ለሰውየውም ስለ እቅዳቸው ይነግረውና እንዲቀላቀላቸውም ይጋብዘዋል። ሰውየውም ከዚህ በኋላ ሕይወት እንደበቃውና ማምለጡ ምንም ዋጋ ስለሌለው እንዲሁም ማምለጫ ቦይ ውስጥ ገብቶ ማምለጥ እንደሚከብደው ስላሰበ ግብዣውን በቅንነት እምቢ ይላል። ከዚያም በመጨረሻ እቅዳቸውን የሚያሳኩበት ቀን ይደርስና ሁሉም የቡድኑ አባላቶቹ ዝግጅት ያደርጋሉ። ቀጥሎ ሁሉም እስረኛ ሳምንታዊ የቲቪ ፕሮግራም እየተመለከቱ እያሉ አንድ በአንድ እየወጡ መሄድ ይጀምራሉ። ይህን ሲያደርጉ ማንም አልጠረጠራቸውም ነበር፣ ምክንያቱም ደግሞ የቲቪ ፕሮግራም የማይስብ ስለነበረ ነው። ሊሆን የቦዩ መግቢያ ላይ በመቆም ማንም ሰው እንዳልቀረ ቼክ ያደርጋል። በአጠቃላይ 50 እስረኞች እርስ በርስ እምነት የተጣጣሉ አንዱ ከአንዱ በመቅደም ወደ ቦዩ ይገባሉ። ወዲያውም የእስር ቤቱ አዛዥ የእስረኞቹን ሁኔታ እንዲሰልልለት ያዘዘው ቢጎቴ የእስረኞቹን ቁጥር ከቲቪ ቤቱ መቀነሱን ይመለከትና በመጠራጠር ቼክ ሊያደርጋቸው ወደ ክፍላቸው ይሄዳል። በመንገዱ ላይ ባለ ዊልቸሩ ወደ ክፍሉ እንዳያልፍ ይከላከለዋል። ነገር ግን ከብዙ ትግል በኋላ ጥሎት ይሄዳል። ወደ ክፍሉ ሲደርስም ከኦስካር ውጪ ሁሉም ማምለጫ ቦይ ውስጥ ገብተው ነበር። ቢጎቴ ለፖሊሶቹ ለመናገር ቢፈልግም፣ ነገር ግን ኦስካር ይህን እንዲያደርግ አይፈቅድለትም። ስለዚህ መጣላት ይጀምራሉ። ቢጎቴ አጠገቡ ባገኘው መፍቻ ኦስካርን ይወጋውና ክፉኛ ያቆስለዋል። ይሁን እንጂ እንደምንም ብሎ ኦስካር ቢጎቴን ራሱን እስኪስት ያንቀውና ይዘርረዋል። ቢሆንም ግን ኦስካር በቁስሉ ምክንያት ተንፏቆ በውስጥ መግባት ይከብደውና ደጅ ይቀራል። የቀሩት 49ኙ መስመር በመስራት በውጪ በኩል የሚረዳቸውን ሰዎች ይጠባበቃሉ። በመጨረሻም የራፋኤል ጓደኛ ጉድጓዱን በመክፈት አንድ ባን ሁሉንም ያወጣቸዋል። የራፋኤል ሚስት ደግሞ ለእያንዳንዳቸው አዳዲስ ልብስ አዘጋጅታላቸው ስለነበረ ልብሳቸውን ከቀየሩ በኋላ የሚወስዳቸው ባስ እስኪመጣ ከወንዙ አጠገብ ባለ ጥሻ ውስጥ ይደበቃሉ። ከዚያም ባሱ ይመጣና ወደ ባሱ መግባት ይጀምራሉ። ነገር ግን ጀርመን የኦስካር መቅረት ያሳስበውና እስኪያመጣው እንዲጠብቁት ይጠይቃቸውና ተመልሶ ወደ ቦይው ጋር ይሄዳል። በሌላ በኩል ደግሞ እስር ቤት ውስጥ የቀሩት ሌሎች ታሳሪዎች የማምለጫውን ቦያዩና እነሱም እድላቸውን ለመሞከር ወደ ቦይው በመግባት ለማምለጥ ይሞክራሉ። ቢሆንም ግን ጥበቃዎቹ ይደርሱባቸውና አብዛኛዎቹን ይይዟቸዋል። በባሱ ውስጥ ያመለጡት ታሳሪዎች ደግሞ የአደጋ ጊዜ ጥሪ ይሰሙና ጀርመንና ኦስካርን መጠበቁን ይተዉትና ለመሄድ ይወስናሉ። ከሰከንዶች በኋላ ግን ጀርመን ይደርስና ኦስካር እንደማይመጣ ይነግራቸውና ይሄዳሉ። ወዲያውም ግን ከተቀሩት እስረኞች አንዳንዶቹ ከወዩ ውስጥ ይወጣሉ። ምንም እንኳን ብዙዎቹ ተይዞ ቢመለሱም፣ በመጨረሻም ኦስካር በክፍል ውስጥ ሆኖ እድሉን እያማረረና እያለቀሰን እንመለከተዋለን። አዛዡ ጀኔራል ደግሞ ዜናውን ሰምቶ በጣም ይናደዳል። በባስ ውስጥ ያሉት ደግሞ የተወሰነ ገንዘብና ፌክ መታወቂያ ለሁሉም ይሰጣቸዋል። ቀጥሎ ሁሉም በሌላ ከተማ ውስጥ የተለያየ ቦታ ሶስት ሶስት በመሆን እየወረዱ ይሄዳሉ። በመጨረሻም ሊዮን ራፋኤልን ይሰናበተውና የራሱን አዲስ ሕይወት ለመጀመር ወርዶ ይሄዳል። ታሪካችንም እንዴት 49 እስረኞች አደገኛውን እስር ቤት እንዳመለጡ በዚህ መልኩ አስቃኝቶን ያበቃል።